ዛሬው ለ በስዊድን ስቶኮልም የምክክር ኮሚሽን የተባለ የፉግግርና የሽርሽር ኮሚሽን ኢትዮጵያ ውስጥ እንደለመደው የማይወክሉ ሰዎችን አድርጎ ልክ ሀሳብ ልናሰማ ስንል እያፈኑ ነው ያሉት። እንዳትናገሩ ብለው በጸጥታ አካላት አሰውጥተውናል። መግባት ን ኢትዮጵያውያን አይደለ ሀገራችን ውስጥ እየተገዳደለ እኛ ያለነው ሲቪሊያንስ መገደል ያቁሙ። መጀመሪያ የሚነደውን እሳት እዛ ማት ይልጋል። ከዚያ በኋላ ነው ወደ ሌላ ቦታ የሚው። እሳት ኢትዮጵያ ውስጥ እየነደደ ነው ያለው። በአማራ ክልል ሆስፒታሎች እየተቃጠሉ ነው ያሉት። ትምህርት ቤቶች እየተቃጠሉ ነው ያሉት። ሆስፒታሎችን መደምሰስ ያቁም። ሲቪሊያንስ አይገደሉ። ስቶፕ ኪሊንግ ሲቪሊያንስ። ስቶፕ ኪሊንግ። ስቶፕ ዲስትሮይንግ ሆስፒታልስ ኤንድ ሜዲካል ሴንተርስ። ስቶፕ ስራይ አ ዘዋዋን አንራለስ ሆኖ እድቂ ታለ ጤና ድምፃችንን ማሰማት አልቻልንም። ምክክር ኮሚሽኑ ያሰማነው ድምፅ ምንድነው? መጀመሪያ ጦርነት ይቁም። ኢትዮጵያ ውስጥ ንጹሃን እየሞቱ? ምክክር የለም ነው። ጦርነት አቁም፣ ገዳይ የሆነ አብይ አህመድ ስልጣን ይልቀቅ ነው ያለው። ብዙ የፖለቲካ እስረኞች ባሉበትና ብዙ የህሊና እስረኞች ባሉበት ሀገር ሚዲያ ጆርናሊስቶች በታሰሩበት ሀገር ምክክር ማድረግ መጀመሪያ ምክክር ሀሳቡ ሰዎች ሀሳባቸውን እንዲገልጹ ነው። ግን የጆርናሊስቶች የታሰሩበት የፖለቲካ አክቲቪስቶች በታሰሩ የፓርላማ አባላት በታሰሩበት እዚህ ሀገር መጥቶ የምክክር ሀሳብ ማንሳት ራሱ ተገቢ አይደለምና ይህንን እንቃወማለን። ይሄ የፖለቲካ ግብ እንጂ የምክክር ሳይሆን የፖለቲካ ግብ ነው የፖለቲካ የጠቅላይ ሚኒስትሩን የስልጣን ዘመን ለማራዘ የሚደረግ እንቅስቃሴ እንጂ ኢትዮጵያው ሰላም ለማምጣት የሚደረግ ስላልሆነ በፍጹም በፍጹም ምንቃውሞ ብናል። ፖሊስ ልከው ብናል። በስዊድን ስቶኮልም በዛሬው ዕለት የምክክር ኮሚሽን የተባለ የፉግግር ኮሚሽን የብልጽግና አጀንዳውን ይዞ በስዊድን ስቶኮልም ስብሰባ እያካሄደ ይገኛል። እኛም ገብተን የተቃውሞ ድምጻችን አሰምተናል። ኢትዮ ፍሪ ክርስቲያን ታደለ፣ ተጠያቂ ኖት። አከብሮታለሁ። ተጠያቂ ኖት ተጠያቂ ናችሁ! እያንዳንዳችሁ! ህፃናት በሴት ህፃናት በድሮን እየተገደሉ ህፃናት በድሮን እየተገደሉ ነው! ስቶፕ አማራ ጄኖሳይድ! ስቶፕ አማራ ጄኖሳይድ! ስቶፕ አማራ ጄኖሳይድ! ስቶፕ አማራ ጄኖሳይድ! ስቶፕ አማራ ጄኖሳይድ! ችግር የለውም ይዘዋል።

ስትኮ አቢይ አህመድ ነው ገዳይ። እሱን መከሩት። ልንናገር